ተረጋጊ፣ ወንድሜ ልቀቀኝ። መልክ፣ ዝም ብለሽ ተራመጂ። ወንድሜ ልቀቀኝ፣ ይልቀቀኝ። ተራመጂ። ወንድሜ፣ ወንድሜ እጅ ልቀቀኝ። ምን እያደረግክ ነው ወንድሜ? መልክ፣ ተረጋጊ። ውስጥ የተናገርሽው ነገር አለ፣ ካፍሽ መለጠሽ ነገር አለ፣ የሰጠሻችሁ ፍንጭ አለ። ቆይ ግን አንተ ምን እንዳደረግኩኝ ታውቃለህ? ማላውቅ ይመስልሻል? ስታይ ምንም ማላውቅ ይመስላለሁ? ወንድሜ ካወቅ ታደ፣ ለምንድን ነው የምታስቆመኝ? ይሆለ ጃሌ ተኩሼበታለሁ ጅሃል ወሼበታለሁ። ወንድሜ አንድ ጥይት ብቻ አይደለም ከአንድ በላይ ነው የተኮስኩበት። ለማስታወስ አልችልም ስንት ጊዜ እንደተኮስኩበት ሁላ። ወንድሜ መሪ ላይ በደም ተጨማልቆ ተኝቶ ነበር። ባክን አታስቆመኝ፣ እጅን መስጠት አለብኝ። አይ ወንድሜ፣ ይሄ ትክክለኛው ነገር አይደለም። ሴልጅኩ መኪናው፣ ና ወንድሜ ተው እባክህ። እንዴት ብዬ ነው ምኖረው? ለልጅ ስትይ ትኖር ያለሽ። እሺ አልገባኝም። እሱን እንዴት ካድሪ ናት አይደል? ነገረች። ካድሪ እንደዚህ አይነት ነገር አትናገርም። ካድሪ እንደዚህ አይነት ስብዕና ያላት ሴት አይደለች። እና ታዲያ ልታውቅ ቻልክ ነው ወይስ ራስ ስትከታተለኝ ነበር? ክሊኒክ ስገባ አይተህ ነው አይደል? ወንድሜ ፊት ለፊት አይኔ ልታይኝ ትችያለሽ። የወንድምሽን የታሲንን አይን እዩ። አይኖች ብዙ ነገር አይተዋል። ይውልሽ ልውድ ልክ እንደ መጽሐፍ አንቺንም ንሁንም ላነባችሁ እችላለሁ። ጥቃቅን ከምታረጊያቸው ሁኔታዎች አንስቶ እስከ አይነ አጨፋፈንሽ ወይም አይንሽን ከኔ የምታነሽበት መንገድ ሁሉንም ነገር በደንብ ነው የማስተውለው። እይ ወንድሜ፣ የልጅን አባት ነው የተኮስኩበት ረድዩ አለው የሚተርፍ አይመስለኝም። ስምኝ ነው ቆንጆ። አሁን ፖሊስ ጣቢያ በር ላይ ነው የቁም ነው፣ እና ሁሉም ሰው እኛን እያየን ነው። መርማሪው ራሱ በጣም ተጠራቀዋል። እሺ ተቀብያለሁ፣ ትልቅ ስህተት ሰርተሻል። እሱን አምናለሁ። ቅጣት ሊጠብቅ ይችላል። አሁን ግን የእሱ ጊዜው አይደለም። ወንድሜ መልክ ጉዳዩ በጣም የተለየ ነው። አሁን ላይ አይደለም። እሺ በይ፣ አሁን መኪና ውስጥ ግቢ እና ነገሩን በእርጋታ እናስብበትና መፍትሄ የሚሆነውን ነገርም ፋለምናደርገለመክ ዝም ብለሽ ግቢ በይን። ጊኔ ውደት ነይ፣ ዘሃራ ነይ። ይሄ ሱቅ ሊሆን ይችላል። በሉ ደህና ሆኖ ድጋሚ እንደምትመጡ እርግጠኛ ነኝ። ወንድም ሰላም ወይዘሮ ስምሩን ፈልገን ነበር ወደዚህ የመጣ ነው። ስምሩ እዚህ የለችም፣ ሄዳለች። ኦ አምላኬ! በቅርቡ ትመልሳለች? እውነት ለመናገር እኔ አላውቅም። ሻንጣዋን ይዘንላት ነበር የመጣ ነው። ብንደውልም ልናገኛት አልቻልንም። ቤቱን ቆልፈን ወጥተናል እና ሻንጣዋን እዚህ የምትሰራበት ቦታ ልናስቀምጥላት አስበን ነበር። ስትመጣ ልትወስዶ ትችላለች። ችግር አለው? ለምን የምን ለምን ነው ማለቴ እዚህ ማስቀመጡ ለምን አስፈለገ? ለምን ላልከውማ ለወይዘሮስ ሙሉ ደውዬላት ነበር አሁን ነገርኩህ እኮ እባክህ ወንድሜ ብትተባበረን ደስ ይለናል ይህን ሻንጣ ተቀበለንና አንድ ቦታ አስቀምጠ ስትመጣ ስጥልን እሺ እሺ ቢያምጩ እዛ ጋር አድርጉት እዛ ጋር ወይ አምላኬ እንዴት ነው ይሄን ያደረግኩት ወንድሜ ወንድሜ እጅህን እንገድየዋለሁ ምንድን ነው የሚሻለኝ እሺ በቃ ሜሊክ ምንም አይሆን ወንድም እጅ ልሰጥ ነበርኩ። ለምንድን ነው ያስቆምከኝ? ግን ችግር የለውም። ሜሌክ ምንም አይሆንም። ተረጋጊ ሜሌክ፣ እባክሽን ተረጋጊ። ወይ አቅለሸለሸሽ እንዴ? ሴልጁ መኪናውን አቁመ፣ አንድ ያቁመ ውዴ እሺ በቃ በቃ፣ ምንም ችግር የለም፣ ችግር የለም፣ ደህና ነሽ። በቃ ምንድነው? ምን ያደረግኩት? የልጅ አባት ላይ የተኮስኩበት ራሴን ለማጥፋት አልቻልኩም። ግን ጀሃል ላይ ያደረግኩት። አልገደልሽውም። አንቺ ነፍሰ ገዳይ አይደለሽም። ምንም አልተፈጠረም። አይሆንም ወንድሜ ተኩሽ በታለሁ፣ ይሞታል። በጣም ብዙ ጊዜ ተኩሽ በታለሁ። ደሙ እንደ ውሃ ነው የፈሰሰው፣ ብዙ ደም ፈሶታል። መሌክ ሞቷል። አልሞተም፣ ጅሃን አልሞተም፣ ቀዶ ሕክምና እና እየተደረገለት እና እውነት አልሞት አው አልሞተም፣ ልጅ አልሞተም፣ አይሞትም። ለጂሃን ቀዶ ሕክምና እና እየተደረገለት፣ ወንድሜ መሞቱ አይቀርም፣ ይሞታል ወንድሜ ይሞታል። ወንድሜ ተኩሼበታለሁ። ብዙ ጥይት ነው የተኩስኩበት። መሪ ላይ ተዘርሮ በደም ተጨማልቆ ነበር። ድርቅ ብዬ እያየሁት ነበር። ምንድን ያደረግኩት? ምንድን ያደረግኩት? ያን ሻንሳላን። አልሞተም አልኩሽ እኮ የእኔ ልጅ። ወንድሜ ወንድሜ። ጭንቅላቴ አይምሮ ይልክ አይደለም። እያበድኩ ነው። እንዲህ ምንም አላስተውስም። ባክሽን ተረጋጊ እያልኩሽ ነው። ተረጋጊ። አንቺ ጥሩና መልካም ሰው ነሽ። በዛ ላይ ወጣት ልጅ ሰይጣናዊና ክፋት የተሞላበት ነገሮችን እየተመለከትሽ ነው ያለሽ። ምን አይነት ነገር እያሳልፍሽ እንደሆነ ለመረዳት እንዴት ይከብድሻል? ይን በቀጣይ ደግሞ የሚመጣውን ና ያለ ምንድን ነው የምናየው? ወንድሜ ከዚህ በኋላ ምንም አይነት ነገር ልናሳልፍ አልችልም። ስለፈጠረ አምላክ እጅ ልሰጥ ነበር። ለምንድን ነው ያስቆምከኝ ወንድሜ? እጅ ልሰጥ ነበር እኮ እቺም ቢሰጥ እኮ አይምሮዬም ትንሻርፋል። መለክ ወደ ቀልብሽ ተመለሺ። እውነቱን መገንዘብ አለብሽ። ይህን ልጅ እስር ቤት ውስጥ ልታሳድጊው ነው እንዴ ሐሳብሽ በጃን ሻንሳላ ላይ ተኩሻለው ብለሽ ከተናዘዝሽ እና ቃልሽን ምትሰጪ ከሆነ የሻንሳላን ቤተሰቦች ልጅሽን ከወለድሽ በኋላ ልጅሽን አንቺን ለመጉዳት ብለው ነጥቀውሽ እንደሚወስዱት መረዳት ይከብድሻል አልፈቅድላቸው እና ደግሞ ከዛ ጠላት አድርገው ያሳድጉታል አይሆነ ረራ የሚያሳዩት ይመስልሻል ፍቅር የሚያሳዩት ይመስልሻል ጃን ልጅን ከኔ ወስድብኛል እንዴ ምን ይመስልሻል አንቺን ለመበቀል ብቻ ሲሉ ልጁን ነጥቀው ይወስዱብሻል። እና ከዛ እንዴት አድርገው የሚያሳድጉት ይመስልሻል? የኔ ውድ የኔ ውድ፣ በቃ ቂመኛ አድርገው እና በጥላቻ አንቺ ላይ ጠላት እንዲሆን አድርገው ነው የሚያሳድጉት። ሜሌክ ስሚኝ፣ አንቺ እናት ምን እንደሆነች አታውቂ፣ እናትሽም በሕይወት አታውቂያት፣ የእናት ፍቅር አይተሽ አላደግሽም። ግን በሌላ ወገን ወንድምሽ አለልሽ፣ መንታሽ ኑሃ አለልሽ። መልካም ልብ የነበራት አያትም ነበረቻቸው ንገሪኝ፣ ይሄ ልጅ ማን ይኖረዋል? ማን ይኖረዋል? ከአንቺና ከኑህ በቀር ማን ይኖረዋል ብለሽ ታስቢያለሽ? ማንም የለውም። እሺ፣ ከራስሽ ጋር ትግል ላይ ነሽ፣ ይገባኛል። ስህተት ሰርተሻል እና የመጣውን ትቀበያለሽ፣ ግን አሁን ላይ አይሆንም ውዴ። ለሁሉ ጊዜው አሁን አይደለም። ለልጅ ስት ብቻ የግድ አሁን መኖር አለብሽ። እሱ ምንም ጥፋት የለበትም። ልጁ ምንም ጥፋት የለበትም፣ ንጹህ ነው። ልክ ነህ። ልክ ብለሃል። ምንም ጥፋት የለበትም። ምንም ስህተት አልሰራም። ላደረኩት ነገር ፈጣሪ ስራዬን ይስጠኝ፣ ፈጣሪ የሚገባኝን የእጄን ይስጠኝ ወንድሜ። ሁሉንም ነገር አበላሽሁት፣ ሁሉንም ነገር አበላሽችዋለሁ ወንድሜ።

እሺ፣ ስልኩን እሰጥሃለሁ ብዙ እንቅስቃሴ አታደርግ፣ አለብለዚያ ይዞርብሃል። እንካ። ተኝቼ እያለ መሌክ መታ ነበር እንዴ? አይ፣ አልመጣችም። ወንድም ታሲንና ሴልቹክ ብቻ ነበሩ። ይኸውም። ይሄ ግር ይላል። ስልኩ ዝግ ነው አይሰራም። ወንድም ታሲን ስለ መሌክ የነገረ ነገር አለ እንዴ? አይ ምንም ነገር አላለኝ። የሆነ የተፈጠረ ነገር አለ ወንድሜ። እህቴ መታ፣ ከዛ እዚሆኛ ይታኛለች ማለት ነው። ከዛ ተመልሳ አንዲሆን ልተኛ አልመጣችም። ሊሆን አይችልም። እህቴ የሆነ ነገር ሆናለች። እን ወንድሜ፣ ምንድን ነው ያልኩ? ውድ ዶክተር፣ ይሄ ሁኔታ ልክ ይመስላል። ዝም ብለ መጥፎ ድምዳሜ ሊያት ድረስ አንድ ነገር ቢፈጠር ታህሲን አይነግርህም። ማነው ከእኔ በላይ አንተ በደንብ ታውቀዋለህ። እንዲሁም ሁኔታው እንዳይታወቅ በደንብ አድርጎ ነው የሚሸፋፍኑ። ስለዚህ ኔ ልጅ አረረረረረ ቀስበል ቀስበል፣ ያዞርሃል ቀስበል እኔን ተመልከተኝ ተመልከተኝ። ሐኪም መሆኔን ታውቃለህ። አውቃለሁ። ግን አንተም ደግሞ ይህ ማወቅ አለብህ፣ ታካሚ በዚህ ሁኔታ ልተወው አልችልም። አለበለዚያ እኔን ገፍተህ ነው የምትወጣው። ተረጋጋ። እንካ ለእህትህ መልእክት እላክላት። ስልኳን ስትከፍተው ታየዋለች። ከዛ ትደውልልሃለች። አንተ እንደዛ እያልክ ነው ግን፣ እኔ ጭንቅላት ውስጥ ሺ ነገር ነው እየፈለቀ ያለው ወንድሜ። መልእክት ላክላት። እንደዛም ሆኖ ካልመለሰችል የሆነ መላ እንፈጥራለን። በል እሺ ወንድሜ። እንደዛ ካልክሽ፣ ስማ፣ የድምፅ መልእክት መላክ ትችላለሁ። ትችላለሁ። መልክ። የእኔ ውድት፣ ስሚኝ፣ ስደውልሽ ነበር ግን ስልክሽ ዝግ ነው። እናሳሳዊም በቃ ላገኝሽም አልቻልኩ። ይሄ መልእክት እንደደረሰሽ በዚህ ደውይልኝ የባክሽ። እንዴት ነው አሁን? ደህና ነው? ወይዘሮ ሴቪ ላይ የባለቤትሽ ቀዶ ህክምና በተሳካ ሁኔታ ተጠናቋል። ለትንሽ ጊዜ ከፍተኛ ክትትል ክፍል ውስጥ ይቆያል። ቶሎ እንደሚያገግምና እንደሚድን ተስፋ ተስፋለኝ ተስፋ አደርጋለሁ። በጣም እኔም አመሰግ ነው አመሰግናለሁ። አይዞሽ፣ ድናል። አቶ ሳሜት፣ ዶክተር እባክሽ ስለ ልጅ እባክሽን ጥሩ ዜና ነገረኝ። እባክሽ መልካም ዜና ነው ያለኝ። አቶ ሳሜት፣ ቀዶ ህክምናው በተሳካ ሁኔታ አልቋል ወይ? ተመስገኝ ጌታ ተመስገን ተመስገን ነይልኝ ነይልኝ በጣም አመሰግናለሁ ፈጣሪ ፈቃድ ሆኑ ወደኛ ወደ እኛ መልሶልናል በጣም በጣም እናመሰግናለን ወንድሜ አሁኑኑ ለምስጋና የሚሆኑ እርድ እናድርግና ለተቸገሩ ሰዎች እናብላ ይሄ በጣም አስፈላጊ ነው አሁኑኑ በፍጥነት እንደዚህ እናደርጋለን በሚገባ ህክመት እሺ እኔማ ልጄን አጣሁት ብዬ ፈርቼና ተጨንቄ ነበር ዶክተር ስለ ሁሉም ነገር በጣም አድርጌ አመሰግናለሁ የሆነ አካል የተቆረጠ ያህል ነው የተሰማኝ እንዴት ነው የሶስት የት ከተተኮሰበት በኋላ በሕይወት የተረፈው? በታሐሲ ምክንያት ነው። ጅሃንን ለመበቀል ብለህ መልክን የምትከተል ከሆነ ይህን የሚፈጠረው ተመልከት። ኑህንም ቢሆን የላከው ጅሃንን እናጣው ነበር። አቶ ሳሜት በቶሎ ያሽለው ፈጣሪ ምሕረቱን ያውርድልን። አቶ ሳሜት አመሰግናለሁ። አቶ ሳሜት ለትንሽ ጊዜ አቶ ጅሃንን ከፍተኛ ክትትል ክፍል ውስጥ እናቆየዋለን የምትፈልግ ከሆነ ከውጭ ሆነ ልታዩት ትችላለ። እናም ፈጣሪ ይማርላችሁ። አመሰግናለሁ። አመሰግናለሁ፣ በጣም አመሰግናለሁ ዶክተር። እድሜ ላንቺ ልጄ። በድጋሚ እየተነፈሰ ነው። ሁላችሁን ፈጣሪ ያበርታችሁ። እናመሰግናለን። ይሳት ወንድምህ ደህና ይሁን። አባዬ በጣም ነው ደስ ያለኝ። እንኳን ተረፈልን ልጄ። እንዴ እኔስ ስምጣ እንጂ። ነይ ነይ ነይ ነይ እንኳን ደስ አለሽ! ኑ ኑ ኑ። መጠቃቀፍና በደስታ መነፋረቁ ይበቃል። ጂሃንን እዛ ይተው ነው የሚመስለው። ስለዚህ ወደ ከፍተኛ ክትትል ክፍሉ እንሄድ እንሄድ። እህቴ ሴቪላይ አታስቢ፣ አሁን ደህና ነው። አስኪ ሁኔታ አልፈዋል። አውቃለሁ አውቃለሁ። ፈጣሪ የተመሰገነ ይሁን። የእኔ ጂሃን በምንም እጅ አይሰጥም። በህይወት ላይ መቼም ተስፋ አይቆርጥ። ልክ ነው። ፍቅር የሰው ልጅን ምን እንደሚያስደርግ አውቃለሁ። ለዛም ነው ይቅርታ ላደርግለት የምፈልገው ግን እንዴት እንደማደርግለት አላውቅም። ጂያንን ያየሁበትን የመጀመሪያውን ቀን መቼም ቢሆን አድርሰውም። ታውቂያለሽ ገና የሁለት ዓመት ከግማሽ ወር ልጅ ነበር። እነዛ እንደ ዶቃ የሚንከባለሉ ሰማያዊ አይኖቹ፣ አስተያየቱ በጣም የሚያሳሳ ነበር። ሳሚት ሚስቱ ታማ ስለ ነበር ጂሃንን የሚያሳድገው ሞግዚት እየፈለገ ነበር። እና እኔም አመልከች አስገባ ለስራው ተቀጠርኩ። ወደዛ ቤት ሄድኩኝ። በእጅ የተሰባበረና ያረጀ ሻንጣ ነበር ያዝኩት። እናቴ ያኔ ኤዝሚር ውስጥ ነበረች። እኔ ደግሞ አስቀያሚ ሁኔታ ላይ ነበርኩኝ። ግን ደግሞ በህይወት ተስፋ አልቆረጥኩ። እንደምንም ብዬ ጥርሴን ነክሼ በሁለት እግሬ ለመቆም ለራሴ ቃል ገባሁ። የዛን እህቴ ወጣት ሴት ነበረች፣ እሷ ናት የተቀበለችኝ። ወንበር ላይ አስቀምጣኝ ምግቤና እንጀትሽን አርሻለች። የሰራችውን የስጋ ሾርባ መቼም ቢሆን አድረሰው መቼም በዛን ጊዜ እዛ ቤት ውስጥ የምትሰራ ሴት ነበረች፣ ግን በጣም ስለቆየ ስሟን አላስታውሰውም። ጂያንን በቅፎ አድርጋው ወደ ማድ ክፍሉ መጣች። እህቴ ኒሴን በጣም ነው የሚያለቅሱ አለችኝ። እኔም ለእኔ ስጪኝ ብዬ ተቀበልኩና አቀፍኩት። ዓይኖቻችን ተገጣጠሙ። ከነዛ ውብ ዓይኖቹ ይፈስ የነበሩት የእንባ ዘለላዎች ወዲያውኑ ቆሙ እና ፈገግ አለልኝ። የዛን ቀን ታዲያ ኖና መሊክን ለመርሳት ወሰንኩኝ። እሱን በቃ እሱን አደረኩ። ስም ያላወጣሁላቸውን በእጅ ያልዳበስኳቸውን ያልዳበስኳቸውን እነዚያ መንታ ልጆች ለመርሳት ስል እናቱ የሞት አፋፍ ላይ ያለችው ልጅ ብንከባከብ እናት ብሆንለት እነሱን ልረሳ እችላለሁ ብዬ አሰብኩኝ እና መረሳኋቸው። ማለቴ ይኸውልሽ ኑና መሊክን ለመርሳት ስል በጣም ብዙ ሞክሬአለሁ። ሕሊናዬን ዝም ለማስባል ምንም ላለመስማት ስል በጣም ነው የጣርኩት። ግን ምን እንደሆነ ታውቂያለሽ? አሁን ሕሊናዬ ከበፊቱ ይልቅ ሺህ እጥፍ ነው ውስጤን እየጠቀጠቀኛለሁ። ቆይ እንዴት እኔ እንደዛ ያለ ነገር አደርጋለሁ? ቆይ እንዴት አምቼ የወለድኳቸውን ልጆች እንዴት ብዬ ጥይል ይቻልኩኝ? አንድ ነገር ልንገርሽ በደንብ። አሁን ለእሱ ራስሽን መውቀስ ማቆም አለብሽ። ያን ሁሉን ነገር ካሳለፍሽ በኋላ ለዓመታት በድብቅ በውስጥ ሽራስሽን ስትወቅሽ ይኖረሻል። አሁን እራስሽን ይቅር ማለት ይቻላለብሽ። ጂያንን እንደዚህ ሆኖ ሳይሆን የድሮ ነገሮች ትዝ አሉኝ። ቆይ ግን እኔ ይሄ ነገር እንዴት ነው የተፈጠረው? ውዴ ማለቴ ማነው ጂያንን እንደዚህ ያደረገው? እህቴ ይሄንን ከእኔ ሳይሆን ከእነሱ ብትሰሚው የተሻለ ነው የሚሆነው። እየመጡ ነው። በቃ ጂሃናውን በአንቺ ጥበቃ ስር ነው። ሻደች፣ የእኔ ጠንካረነች ወይ የእኔ ውድ፣ እስኪ ጸጉርሽን ትንሽ አስተካኪው ባልሻ አሁን ዋጋ ያለው ሰው እንደሆነ ተገንዝበሻል አይደል? ሲቪ ላይ በጣም ጥሩ ነው። አሁን ትክክለኛው መንገድ ላይ ንሽን። ውድ፣ ውይ ጂሃን፣ ውይ የኔ ውድ፣ ውይ ለምንድን ነው መልክ ያልመለሰችል መሌክ፣ ለምንድን ነው እኔ ጋር ያልመጣሽው? እያሳሰብሽኝ ነው። ምንድነው? እዚህ ምን ተፈጥሮ ነው? ጌታ ሆይ! ሆን እቴ ኤኒሴ፣ እቴ ዛራ ሄደዋል። ልጄ ሄደዋል። ወዴት ነው ሄዱት? ኤኒሴ ስፓርታ ውስጥ ልጅ አለቻት፣ አይጉል። አዎ፣ አይጉል ጋር ሄደዋል። እቆይ ግን እኔ አልገባኝም ጠዋት እኮ ከዚህ ሴት ቤቱ እንደዚ ያልነበረ ምንድን የተፈጠረው ምንድን የተፈጠረ ምን የተፈጠረ ይመስልሻል ሳሜት ሻንሳላ መጥቶ ቤቱን አፈረሰው ልክ እንደ እሳት ነበር ያደረገው በዶዘር ነው ያፈራረሰው ሳሜት ነው አዎ ሳሜት ሻንሳላ የአንቺ ባል ነው የእነዚህ ምስኪን ሰዎች ቤት ያፈረሰው ሁላችሁም በጣም አሳፋሪዎች ናችሁ። ሱምሩ እየደወለች ነው። አንሹ እህቴ፣ ባሏ ያደረገውን ነገር በሙሉ ንገሪያት። ከምን አይነት ሴጣን ሰው ጋር በትዳር እንደተጣመረች ማወቅ አለባት። ሱምሩ፣ ቴኒሴ፣ ቆይ ሳሜት ምንድን ነው ያደረገው? አሁን የፈረሰውን ቤት ቆሜ እያየሁት ነው ያለሁት፣ እህቴኒ። ቴኒሴ፣ እንዴት ብዬ ቅርታ እንደምታይቅሻ አላውቅም፣ አንቺንም እህት ዛራንም። በቃ እኔ ምን አንቺ ምን ግብ ሰራሽና ነው የእኔ ውድ ሳሜት ሻንሳላን አብዷል፣ ለይቶለታል። ግን እኮ ይህ ሁሉ የሆነው በእኔ ምክንያት ነው እህቴ። አይ እንደዛ አደለም የእኔ ውድ ሱምሩ። ስሚኝ ሱምሩ፣ ያ ሰውዬ የዛ ከተማ ውስጥ አያኖርሽም በሰላም እንድትቀመጭ አያደርግሽም። ይሄውልሽ ከፈለግሽ ወደ እኛ የሚመጣውን አውቶቡስ ተሳፈሪና አይጉል ጋር ወደ አስፓርታ ነይ። ከዛ የአይጉልንም ቤት አፍርሶ ከዛም ያስባረን ምን ታያለሽ ልጄ። እውነት አይጉል በጣም ነው ደስ የሚላት። እና በዛውም ከመጣሽ የልጅ ልጆቼን ትታዋወቂያቸዋለሽ። እና ምን አሰብሽ የእኔ ውድ እና ደግሞ አይ ኩታማችን አወቅሸው። በማናቸውም ነገር ይረዳሻል። ሁላችንም ለአንቺ የሚሆን ስራ እንድታገኘ እንረዳሻለን። እኔ እኮ ቴንሴ ሁሌ መልካም ልብሽን እወደዋለሁ። በጣም ብዙ መከራን እንድታሳልፍ ያድርጌሻለሁ። ሆኖም ግን አንቺ ስለ እኔ በጣም ታስቢያለሽ። አዎ ልጅ አስባለሁ እንጂ እና በዛ ላይ እዛ ለብቻሽ በተኩላዎች መሀል ነው ትቼሽ የመጣሁት። ሁሉንም እቋቋማቸዋለሁ እህቴ ነሽ። አንቺ ምንም አያሳስብሽ እሺ። እኔ ምንም ያህል ሊጥሉኝ እና ሊቀብርም ቢፈልጉ ራሱ ከመቼውም ጊዜ በላይ ጠንክሬ እቆማለሁ። ታህልሽ እህቴ ይሁን ሁል ልጄ፣ ምን አደርጋለሁ። ሁሌም ቢሆን ከጎንሽ አለውልሽ። እሱን እወቂ እሺ። የእኔ ውድ እሱን እንዳትረሺ። አንቺ ስላለሽኝ ግን እድለኛ ነኝ፣ እድለኛ ነኝ እውነት። በጣም አስኛለሁ። ስሚኝ ለእህት ዛራ፣ ለዚህ ነገር እንደ ምክሳት ንገሪልኝ፣ እክስሻለሁ በያት እሺ። ይኸውልሽ ሁለታችሁ መባካችሁ ከልባችሁ ይቅር በሉኝ። ይቅር ብለንሻል፣ ስምሩ። አንቺም ብትሆኝ ለእኔ ያላደረግሽው ነገር የለም አንቺም ምርቃትሽን ስጪኝ፣ ስምሩ። በሚገባ መርቅሻለሁ እንጂ ቴኒሴ፣ በሚገባ